ዓለማችን ገና ከእንቅልፏ ሳትነቃ የአውሮፓ ካርታዎች በርስ በርስ ግራ መጋባትና በድንቁርና ጭጋግ ተውጠው በነበሩበት በዚያ ዘመን አንድ ታላቅ ስልጣኔ የእውቀትን መብራት በማንደድ ላይ ነበር። የምንነጋገርበት ዘመን ነገሥታትና ገዢዎች ግዛቶቻቸውን ለማስፋት አዲስ መሬቶችን ለማግኘትና የባህርን ምስጢር ለመግለጥ አሳሾችን ወደ አድማስ ማዶ ይልኩ የነበረበት ጊዜ ነው። አውሮፓውያን ምድርን ለመረዳት በጭጋግ በተሞላ ጉዞ ሲንገላቱ የሙስሊሙ ዓለም በጂኦግራፊ ዕውቀት ከፊት ቀድሞ ነበር። ሙስሊም ምሁራን የቀደሙት ስልጣኔዎች ምሁራን ዘንድ ተንሰራፍተው የነበሩ የተሳሳቱ አመለካከቶችን በትጋት በማረም ለእውነተኛ ሳይንስ መሠረት ከመጣል በላይ ለቀጣዩ ዓለም አሳሾች የእውቀት ብርሃን ሆነዋል። ይህ ተረክ የዓለምን ምስጢር ለመግለጥ ሕይወታቸውን ስለ ሰጡት ስለ አስርቱ የዓለም እውነተኛ አሳሾች ታሪክ ያትታል። ጉዟቸው ከባግዳድ ጠቢባዊ ምድር ጀምሮ በየብስና በባሕር የሚያልፍ የእውቀትን አድማስ ያሰፋ ታላቅ ትሩፋት ነው። ስለ አስሩ የዓለም ትክክለኛ አሳሾችና ሙስሊም ጂኦግራፈሮች ላጫውታችሁ ነውና አብራችሁን ቆዩ። ወደ ፕሮግራማችን ከማረፋችን በፊት ግን ለቻናሉ አዲስ የሆናችሁ ሰብስክራይብ እንድታደርጉ፣ ያደረጋችሁ ደግሞ ቪዲዮውን ላይክ በማድረግ እንድትጀምሩ፣ ሷሊህ አስታጥቄ የሚሉትን የቲክቶክ፣ የዩቲዩብ፣ የፌስቡክ እና የኢንስታግራም ገጾች ፎሎው እንድታደርጉ፣ ዘርፈ ብዙ መሰናዳዎችን እንድትኮመኮሙ እጋብዛለሁ። አሁን ወደ ፕሮግራሙ። የጥንት ዓለም በሰው ያልተዳሰሱና በሚስጥር የተሞሉ ስፍራዎች ነበሩት። አዳዲስ ቦታዎችን ለመፈለግ የባህረንና የኤብስን ምስጢር ለመግለጥ ጀግኖች ተጓዦች አገሮችንና ውቅያኖሶችን መሻገር አህጉራትን ማቋረጥና ያልታወቀውን ዓለም በድፍረት መጋፈጥ ነበረባቸው። ሙስሊሞች ግን ለጂኦግራፊ ዕውቀትና ለምድር ጥናት የሰጡት ከፍተኛ ትኩረት ከየትኛውም ስልጣኔ በላቀ ደረጃ ላይ አድርሷቸው ነበር። እነሱም በጉዟቸው የተሰበሰበውን ዕውቀት በመዘርጋት ትልቅ አስተዋጽኦ አበርክተዋል።

ሕያው ምስክር ነው። ይህ ታላቅ የእውቀት ጉዞ የሚጀምረው የእውቀት ማዕከል ከሆነችው ከታላቋ ባግዳድ ከተማ ነው። ከጥበብ ማዕከል ከታላቋ ባግዳድ ተነስተን የመጀመሪያውን የብርሃን ምሶሶ እናገኛለን። እርሱም ታላቁ ተጓዥና ሊቅ አሕመድ ኢብኑ ፈድላን ነው። ሙሉ ስሙ አሕመድ ኢብኑል ዐባስ ኢብኑ ራሽድ ኢብኑ ሐማድ ልባግዳዲ ይባላል። በዘመኑ ከታዩት እጅግ ጎበዝ ከሆኑ ሰዎች መካከል አንዱ ነበር። ምዕራባውያን የታሪክ ምሁራን ሳይቀሩ በስልጣኔያዊ ግኝቶች መመዝገብ ረገድ ትልቅ አስተዋጽኦ ያበረከተ ታላቅ ሰው አድርገው ይቆጥሩታል። ታሪካዊ ተልእኮው የተጀመረው የቡልጋር ንጉሥ የእውቀት ብርሃን እንዲያበራለት ለኸሊፋው ጥያቄ ባቀረበ ጊዜ ነበር። ኢብኑ ፈድላን ይህን ታላቅ ኃላፊነት ተቀብሎ ምሁራንን አስከትሎ ወደ ጥንታዊቷ ሩሲያ ምድር እና ወደ ቮልጋ ወንዝ ዳርቻ ተጓዘ። በዚያ ክልል ላይ የጻፈው መግለጫ በጥልቀትና በትክክለኛነት ከሌሎች መጻሕፍት ይለይ ነበር። በጥንታዊው የሩሲያ ማህበረሰብ ውስጥ ያያቸውን ልማዶች፣ እሴቶችና የዕለት ተዕለት ሕይወት ገጽታዎች ሁሉ በጥልቀት በመተንተን የሩሲያ ምድርን የመጀመሪያውንና የተሟላውን መግለጫ ጽፏል። ጽሑፉም እስካሁን ድረስ በሩሲያ ታሪክ ውስጥ እንደ ዋቢ ሆኖ የሚያገለግል ስለ ጥንታዊ የቫይኪንጎችና የስላቭ ጎሳዎች ታሪክ ታላቅ ሚስጢር የያዘ ሁሉን አቀፍ ምንጭ ሆኗል። በዚያችው በእውቀት ምድር በሆነችው ባግዳድ ሌላ አንጸባራቂ የብርሃን ምሰሶ ነበር። እርሱም በዘመኑ የነበሩትን የምድር ገጽታዎች፣ የህዝቦቿን ልዩ ልዩ ባህርያት በማስተዋወቅ ረገድ የማይተካ ሚና የተጫወተ ሰው ነው። ይህ ታላቅ ዓሊም አቡልሐሰን ዓሊ አልመስዑዲ ይባላል። ከታላቁ ሳሕቢ ዓብዱላህ ብኑ መስዑድ ረዲየላሁ አንሁ ዘር የተገኘ ነበር። አልመስዑዲ ጉዞው ወደ ፋርስ፣ ወደ ህንድ፣ ወደ ሲሎን ወይንም ስሪላንካ፣ ወደ ካስፒያን ባህር አካባቢ አገሮች፣ ወደ ጥንታዊቷ ሱዳን፣ ወደ ደቡብ አረቢያ፣ ወደ ሮም ግዛትና ወደ ሻም ምድር የተዘረጋ ሰፊ ጉዞ ነበር። በመጨረሻ ማረፍ ያለበት ስፍራ ግብፅ ሆኗል። ከነዚህ ሰፊ ጉዞዎች በኋላ ዓለምን የለወጠ ታላቅ መጽሐፍ ጻፈ። እርሱም ሙሩጁት ዘሃብ በመባል ይታወቃል። ይህ ሥራ የላቀ ተጽዕኖ አሳድሯል። ምክንያቱም ስለ አካላዊና ግላዊ ባሕርያት፣ ስለ ልዩ ልዩ ልማዶች፣ ባህሎችና ታዋቂ የእጅ ሥራዎች ወሳኝ መረጃዎችን አካቷል። አልመስዑዲ ታሪክ ጸሐፊና ጂኦግራፈር ብቻ ሳይሆን የዘር ሐረግ ምሁርም ነበር። ለዚህም ብዙ ሳይንሳዊና የፍቅህ መጻሕፍት ተጽፈውለታል። አሁን ደግሞ ወደ መካከለኛው ምስራቅ ሰሜናዊ ክፍል በተለይም ወደ ሰሜናዊ ምስራቅ ሜሶፖታሚያ ወደምትገኘው ጥንታዊቷ ከተማ ኒሲቢን እንጓዝ። እዚያ ታዋቂ ጸሐፊ፣ ጂኦግራፈርና ተጓዥ የሆነውን አቡልቃሲም ሙሐመድ ኢብኑ ሐውቀልን እናገኛለን። ኢብኑ ሐውቀል በጉዞው ባሰባሰበው ትልቅ መረጃ ታላቁን መጽሐፉን አልመሳሊክ ወልመማሊክ በማለት አዘጋጅቷል። ይህ መጽሐፍ ሙስሊሞች በቁጥጥር ስር ባዋላቸው ስፍራዎች ላይ ዝርዝርና እጅግ ትክክለኛ መግለጫዎችን አካቷል። ከነዚህ መካከል ውባ ስፔን፣ የዛኔዋ አንደሉስ፣ የደብባዊት ጣሊያን በተለይም ሲሲሊን እንዲሁም የሩም ምድር ይገኙበታል። ኢብኑ ሐውቀል በዓለም ጂኦግራፊ ላይ ሰፊ ዝና ያተረፈው የምድርን ቅርጽ ዙሪያውን ምንም የማይታወቅ ነገር በሌለበት ድምፅ አልባ ግድግዳ እንደ ተከበበች በማሳየቱ ነው። የዓለም አህጉራት ያተኮሩበት ማዕቀፍ የያዘው ካርታው በሆላንድ በለንደን ከተማ ታትሞ እንደ ዋና ማጣቀሻ ሆኖ ተወስዷል። ይህም የዓሊሙን የሥራ ጥልቀትና ትክክለኛነት ያረጋግጣል። የሙስሊሞችን ታላቅነት ማወቅ የሚፈልግ ማንኛውም ተመራማሪ በፍልስጤም ምድር በምትገኘው በቅድስቲቷ ኢየሩሳሌም ማለፎ የግድ ነው። እዚያም የጂኦግራፊ ምሰሶ ሸምሱዲን አል መቅዲሲን ያገኛቸዋል። ልጅነቱን በኢየሩሳሌም ያሳለፈው ይህ ብሩህ አእምሮ ያለው ልጅ የእውቀት ጥሙ አልገታ ቢለው የመጀመሪያውን ታላቁን ጉዞ ወደ ኢራቅ አደረገ። ከዚያም ወደ አረቢያ ልሳን ምድር፣ ወደ ግብፅ፣ ወደ ለምለሚቱ ሻም፣ ወደ ሰሜን አፍሪካ መግሪብ ወይንም ሞሮኮ፣ ወደ ኢራን፣ ወደ ፋርስ እስከ ሲንድ ፓኪስታን ዳርቻ ድረስ ተጓዘ። አልመቅደሴ ከጉዞዎቹ ተመልሶ ታላቅ ዝናን ያተረፈውን ዋናውን ሥራው ጽፏል። አሕሰኑ ተቃሲም ፊ ማዕሪፈት ልአካሊም። ይህ በዚህ ስያሜ የተሰየመው የጂኦግራፊ መጽሐፉ በጣም ዝነኛ ነበር። ይህ መጽሐፍ የአገሮችን ጂኦግራፊ በዝርዝር ከገለጹት ሁሉ ትክክለኛና እጅግ የተሟላ እንደሆነ ይቆጠራል። አልመቅዲሴ እስላማዊ አገሮችን በ14 ልዩ ክልሎች ስድስቱን አረባዊና ስምንቱን አጀማዊ አድርጎ በመክፈል የእያንዳንዱን ክልል ማኅበራዊ ገጽታዎች ለይብቻ ብቻ በመተንተን ለዘመናዊ የጂኦግራፊ ጥናት የምድብ አቀራረብ መሠረት የጣለ ነው። ከቅድስቲቱ ኢየሩሳሌም የአልመቅዲሲን አሻራ ተከትለን ወደ ጥንታዊቷ የመግሪብ ወይንም የሞሮኮ ሀገር ስንጓዝ የብዙ ዘርፎች ምሁር የሆነውን አቡ ዐብድላህ ሙሐመድ አልኢድሪሲን እናገኛለን። እርሱ በሥነ ጽሑፍ፣ በግጥም፣ በእጽዋት፣ በሕክምና በፍልስፍናና በሥነ ፈለክ ስኬቶች ያሉት ታላቅ ሙስሊም አሊም ነበር። አልኢድሪሲ ከጂኦግራፊ እውቀት መሥራቾች አንዱ ሲሆን፣ ወንዞች፣ ሐይቆችና ከፍታ ቦታዎችን ካርታዎች ላይ ያሰፈረው የመጀመሪያው ሰው ነው። እነዚህ ካርታዎች በአውሮፓ የህዳሴ ዘመን ወቅት ላይ ለምድር ግኝቶች እንደ ዋነኛ ማጣቀሻ ጥቅም ላይ ውለው ነበር። ከሁሉም በላይ ደግሞ ዛሬ በጂኦግራፊ ስሌት ውስጥ የዓለምን ስፋትና ቦታ ለመለካት የምንጠቀምባቸውን የኬንትሮስና የኬክሮስ መስመሮች ለመጀመሪያ ጊዜ በትክክል ያስቀመጠው እርሱ ነው። ታዋቂው መጽሐፉ ኖዝሃቱ ልሙሽታቅ ኢኽትራቅ ልአፋቅ ሲሆን፣ ይህን ታላቅ ሥራ ለመጻፍ 15 ዓመታት ፈጅቶበታል። ይህ ሥራ ታሪክን ከጂኦግራፊ ጋር ከመቀላቀል በመቆጠብ የንጹሕ ጂኦግራፊ ሳይንስ መሠረት ትሏል ለሶስት ምዕተ ዓመታት ያህል ለአውሮፓ ምሁራን እንደ ዋቢ ሆኖም ቆይቷል። አልኢድሪሲን ተሰናብተን ወደ ውቧ አልአንደሉስ የአረቧ ስፔን እንሸጋግራለን። እዚያም የላቀ የብዕርና የጉዞ ጥበብ ባለቤትን እናገኛለን። እርሱም ኢብኑ ጁበይር አልአንደሉሲ ይባላል። ይህ ሊቅ በቫሌንሺያ ተወልዶ ቁርአንን አሐፍዟል፣ የሃይማኖታዊ ዕውቀቶችንም አጥንቷል። የግጥምና የስድ ጽሑፍ ተሰጥኦዎቹም አስደናቂ ነበሩ። እብኑ ጁበይር ባጠረ ጊዜ ውስጥ ታላቅ ጉዞ አድርጎ ነበር። በዚህ ወቅት ያያቸውን ነገሮች ሁሉ በየዕለቱ በማስታወሻ መልክ ጽፏል። ይህንንም ሬሕለቱ እብኑ ጁበይር ብሎ አሳትሞታል። የጉዞ ዘገባን ከግጥምና ከልቦለድ ጋር በማዋሃድ ለቀጣይ ተጓዦች አዲስ የስነ ጽሑፍ መንገድ የከፈተ ታላቅ ሥራም ሠርቷል። የጉዞ ጥሙን ከጨረሰ በኋላ በእስክንድሪያ ኖሯል። የእርሱ የቀሩት ማስታወሻዎች የእስልምናን ስልጣኔ የጉዞ ታሪክ በማበልጸግ ረገድ የማይጠፉ አሻራዎች ሆነዋል። በጀብዱና በጉዞ አድማስን የገፋውን ታላቅ ስም ኢብኑ በጡጣን ሳንጠቅስ ልናልፍ አይቻለንም። እርሱም ሙሐመድ እብኑ አብድላህ አጠንጂ ሲሆን በዓለም ታሪክ ውስጥ ኢብኑ በጡጣ በሚለው ስም ይታወቃል። በሰፊው ዓለም ላይ ባደረጋቸው ተከታታይ ጉዞዎች ምክንያት የሙስሊም ተጓዦች ልዑል ወይንም የሙስሊም አሳሾች ልዑል የሚል ቅጽል ስም ተሰጥቶታል። የእርሱ ጉዞዎች በዛሬው ዘመን ለመገመት የሚከብዱ ናቸው። ሰሜን አፍሪካ፣ ግብፅ፣ ኢትዮጵያ፣ ሻም፣ ሒጃዝ፣ የመን፣ ኦማን፣ ቱርኪስታን፣ የታታር ሀገሮች፣ ህንድ፣ ቻይና፣ ሌሎችም በርካታ ሀገራትን ጎብኝቷል። በነዚህ ሁሉ ጉዞዎች ውስጥ የየሀገራቱን ባህል፣ ጂኦግራፊና ማኅበራዊ ገጽታ በትኩረት መዝግቧል። ከታላቅ ጉዞው በኋላ ወደ ሞሮኮ ተመልሶ ዓለም አቀፍ ዝና ያገኘውን ቶህፈቱን ንዟር የተሰኘውን ታላቅ መጽሐፍ ጽፏል። ኢብን በጡጣ የዓለምን የጂኦግራፊ እውቀት በማጠናከር ረገድ ትልቁን አስተዋጽኦ ያበረከተ ሰው ነው። የእርሱን ትሩፋት ምን ያህል ሰፊ እንደሆነ ማረጋገጫ የሚሆነው በብሪቲሽ የካምብሪጅ ዩኒቨርሲቲ ታሪክና ጂኦግራፊ መጽሐፍት ውስጥ እንደ ዋነኛ ምንጭ ሆኖ መጠቀሱ ነው። አሁን ወደ ታላቁ ኦቶማን ኸሊፋዊ ግዛት ምድርን እንሸጋገር። እዚያ በባህር ላይ የላቀ ብቃትና የካርታ ጥበብ ባለቤት የሆነውን በቱርኪኛ ፔሪሬስ በሚለው ስሙ የሚታወቀውን አሕመድ ሙሕይዲን ቤሪን እናገኛለን። እርሱ የኦቶማን የባህር ካፒቴን፣ የካርታ ሰሪና ከሁሉም በላይ የአሜሪካ እውነተኛው አሳሽ ነበር። ሙሕይዲን ኪታብ ባሕርዬ የሚል የባህር ላይ መጽሐፍ አዘጋጅቷል። በመጽሐፍ ውስጥ የአትላንቲክ ውቅያኖስን ባሕረል መግሪብ በማለት በመጥራት በምዕራብ አቅጣጫ ስለሚገኘው ታላቅ ምድር ተናግሯል። ድንቁ ጉዳይ ያለውም እዚህ ጋር ነው። እርሱ ስለ አንቲሊያ አህጉር የሰራቸው ካርታዎች ዛሬ ካለው የአሜሪካ አህጉር ዘመናዊ ካርታዎች ጋር በትክክል ይገጣጠማሉ። ይህ አሜሪካን ጣሊያናዊው ተጓዥ ኮሎምቦስ ከማግኘቱ በፊት እርሱ ማግኘቱን በግልጽ ያረጋግጣል። በተጨማሪም ኮሎምቦስ ራሱ ለጉዞው የተጠቀመባቸው ካርታዎች የሙሒዲን ካርታዎች ትክክለኛ ቅጂዎች እንደነበሩ ታሪካዊ መረጃዎች ይመሰክራሉ። ጉዟችንን ወደ መርከበኞችና የጂኦግራፊ ሊቃውንት መናኸሪያ ወደሆነችው የአረቢያ ልሳነ ምድርን እናድርገው። እዚያም በስነፈለክ ፈለግ በመርከብ አሰሳና በጂኦግራፊ የላቀ እውቀት የነበረውን አሕመድ ብኑ ማጂድን እናገኘዋለን። በትውልዱ አረባዊ መርከበኛ የሆነው ይህ ሊቅ በክብር የባህረኞች ልዑል የሚል ቅጽል ስም ተሰጥቶታል። ኢብኑ ማጂድ በታዋቂው የመርከብ አሰሳ ታሪክ ውስጥ ከታወቁ ስሞች አንዱ ነው። ዛሬ በሐሰት ለቫስኮ ደጋማ እንደሚሰጠው ሳይሆን ታሪካዊ እውነታውን እንደሚመሰክረው ከኬፕ ኦፍ ጉድ ሆፕ ተነስቶ ወደ ህንድ የሚወስደውን አዲስ መንገድ ያገኘው እርሱ ነበር። ኢብኑ ማጂድ በዓለም ዙሪያ የመርከብ አሰሳ ደንቦችን በማስቀመጥ ትልቅ አስተዋጽኦ አድርጓል። የእርሱ የመርከብ አሰሳ አስተያየቶችና ሐሳቦች በቀይ ባህር፣ በአረብ ባህረ ሰላጤና በቻይና ባህር ውስጥ ለዘመናት የበላይነትን ይዘው ቆይተዋል። ከሁሉም በላይ እርሱ ስለ ዘመናዊ የባህር ላይ መመሪያዎች ለመጀመሪያ ጊዜ እየጻፈ ነው ተብሎ ይታመናል። ሳይንሳዊ ዘዴን ወደ ባህር አሰሳ በማምጣት ኮምፓስን በማሻሻል ለዘመናዊ የመርከብ አሰሳ መሠረት የጣለ ታላቅ ሊቅ ነው። አሁን ጉዞአችንን ወደ መልካሚቱ የየመን ምድርና ወደ ታዋቂዋ ደሴት እናቅና። እዚያም እውነተኛ አረባዊ ሥረ መሠረት ያለው የየመን መርከበኛ የጂኦግራፊ ሊቅ ሱለይማን አልመህሪን እናገኘዋለን። አልመህሪ ታላቁን አሳሽ ኢብኑ ማጂድን የተከተለ ሲሆን ከኢብኑ ማጂድ ታዋቂ ተማሪዎች መካከል አንዱ ነበር። የእርሱ እንቅስቃሴዎች በትኩረት ያደረጉት በህንድ ውቅያኖስ ላይ ሲሆን ጉዞውን እስከ ቻይና ድረስ አስፋፍቷል። ከአረቢያ ልሳነ ምድር ወደ ቻይና የሚያደርሱትን የባህር ላይ መንገዶች በህንድ ጃዋ አካባቢ አድርጎ በትክክል ገልጿል። ከሁሉም በላይ ግን ዛሬ በሲንጋፖር ስም የምትታወቀውን ምድር ለመጀመሪያ ጊዜ ያገኘውና የሰየመው እርሱ ነበር። በተጨማሪም የበርማ ወይንም ማይነማር የባህር ዳርቻዎችን፣ አንዳማንና ኒኮባር ደሴቶችን በማግኘት ይታወቃል። ሱሌይማን አልመህሪ ለአውሮፓውያን የባህር ላይ ጥናቶች እንደ ዋቢነት ያገለገሉ ብዙ ጽሑፎችና መጻሕፍቶች አሉት። እነሆ እነዚህ አስርቱ የብርሃን ምሰሶዎች ዓለምን በእውቀትና በጀብዱ የለወጡ ታላላቅ ሙስሊም አሳሾች ናቸው። ከባግዳድ ጥበብ ጀምሮ እስከ አሜሪካና ሲንጋፖር ሚስጥር ድረስ የዘለቀው ጉዞአቸው የሰው ልጅ የምድርን ስፋትና ገጽታ ከመረዳት አንፃር ያደረገው ዘመቻ የሚያሳይ የማይጠፋ ትሩፋት ነው። እነርሱ እውነተኛዎቹ የዓለምን ምስጢር የገለጡ ጀግኖች ናቸውና ታሪካቸውን ከፍ አድርገን በማንሳት የእውቀትን እውነተኛ ብርሃን እናብራ። ውድ ተከታታዮቼ ለዛሬ ያዘጋጀሁላችሁ ፕሮግራም ይህንን ይመስላል። ሐሳብ አስተያየታችሁን በኮመንት ሴክሽን ላይ አስቀምጡልኝ። በሌላ መሰናዶ እስክንገናኝ ሰላም።